በስማ ወወልድ መንፈስ ቅዱስ አህዱ አምላክ አማስሩ ወሰቡ ለመስከረም አንድ አምላክ በሚሆን በአቦ ወልድ በመንፈስ ቅዱስ መስከረም 17 በዚች ቀን ከብሪግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ የቆስጠንጢኖስናት ንግሥትልን ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታ የሚሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆኖ ሙታን ይነሱ ነበርና የጎበጡና በሽተኞቹ ይፈወሱ ነበር። ስለዚህም ኀይሩ ተቈጡ እንዲህም ስርዓትን ሰር ተዋዘዙ በይሁዳ አገሩ ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ እንዲህም እያደረጉልን ንግሥት እስከ መጣች ድረስ ከሶስት መቶ ዓመት በላይ ኖሩ። እርሷን በመጣች ጊዜ ክብር ግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩት ድረስ አይሁድን ይዛ አሰቃየቻችሁ። ያንን ኮረብታም እስከጠረጉ ድረስ አስገደለቻቸው። የከበረ መስቀሉም ከተቀበረበት ተገልጦ ወጣ። ውብ የሆነሽ ቤተ ክርስቲያንም ተሰራሽ፣ በዚሽ ቀንም አከበሯት። ለመስቀሉም በዓልን መስከረም አስራ ሰባት ቀን አከበሩለት። የክርስቲያን ወገኖች ሁሉም ከአገሮቻቸው በመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ ወይትን ሳይሆን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖቹም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይስሐቅም፣ ክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትስግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ ህዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበረና ተጠሙ ወደ አንድ ጉድጓድም ሄዱ በውስጡም መሪር የሆነና የገማ ውሃ አገኙ እጅግም በውሃ ጥማት ተሰቃዩ ሳቅም እጅግ ይሳለቅባቸው ጀመረ የቀናቸው ሃይማኖት ካላችሁስ የገማና የመረራ ውሃ ተለውጦ ስቲ ጣፋጭ ይሁን ይላቸው ነበር ቀሲሳውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ሳግ ጋር ተከራከረ። ያ ሳምራዊን በመስቀል ስም የታምራት ኃይልን ካየው እኔ በክርስቶስ አምናሉ። ያን ጊዜም ቀሲስ አውዶክስ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ህዝቡ ሁሉ እንሰሾቻቸውም ጠጡ። ሳምራዊ ሳቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪድ ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋሽ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካዲያንና ለአረማውያን የሚመሩ ሆነ። በውስጡም የብርሃን መስቀል ታየ። በአጠገቡም የሆነች ያማረች ቤተ ክርስቲያን ሰሩ። ሳምራዊ ሳቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሂዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው። ዜናውንም በዚሁ ቀን ጽፈናል። ምእመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይሄም መስከረም አስራ ሰባት ቀን ነው። በዚህም ቀን አስቀድሞ የከበረ መቃብር መንግስት ሌኒጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን፣ ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። ሰላም ለዕፀ ሕይወት ጽላሎቱ ጽላሎተ ህብሩ ዘተፈልጠ እምበትረ ሙሴ ነቢ ዘሀብተረ ግብፅ ውህጠ መስቀለ ክርስቶስ እምካህል እስከ ብዙሃን ሜጠ

በዝችም ቀን የከበረች ሮማዊት ታውጎንስጣ አረፈች። ይህችም ቅድስት በደጋጎች ነገስታት በአኖሬዎስና በአርቃዲዎስ ዘመን የከበረች ናት። በዚያም ወራት የህንድ ንጉሥ መልእክተኞችን እጅ መንሻ ይዘ ወደ ንጉሥ አኖሬዎስ መጡ። በሚመለሱም ጊዜ እችን ድንግል ታውጎንስጣን አገኟት፤ የምታነበው መጽሐፍ በእጇ ውስጥ ነበር። ወደ አገራቸውም ነጥቀው ወስደው ስብራት ለህንድ ንጉሥም የሚስቶቹና ቤተሰቦቹን የምጠብቆ በአንዲት ዕለትም የንጉሱ ልጅ አስጨናቂ በሆነ ደዌ ታመመ። የከበረሽ ታውጎንስታም ወስዳ ብርቷ አቀፋ፣ በመስቀል ምልክት አማተበችበት። በዚያንም ጊዜ ዳነ። ከእርሷም ስለተደረገው ታምር የዝች የከበረሽ ድንግል ታውጎንስታ ዜናዋ በሀገር ሁሉ ተሰማ። ከዚያችም ቀን ወዲህ በእነርሱ ዘንድ እንደመቤት እንጂ እንዳገልግ ያልሆነችም ከዚህም በኋላ የእንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሡ ግን የከበረች ታጎንስታ ስብታማትም ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ፣ በጨለመውና በጥቅሉ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ የመስቀል ምልክት ድል አደረጋቸው። እጅግም ደስ አለው። ንጉሡም ከጦርነት በተመለሰ ጊዜ ለከበረች ታውጎንስጣ ከግሯ በታች ሰገደ እርሱንና የቤተሰቦቹን ሁሉ የሀገሩንም ሰዎች የከበረች ክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታውጎንስጣም እንዲያለችው ይህን እናደርግ ዘንድ ለእኔ አይገባኝም፣ የሚያጠምቃችሁ ካህን ይልክላችሁ ዘንድ ወደ ንጉሥ አኖሬዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉሥ ወደ ንጉሥ አኖሪዎስ መልእክተኞችን ላከ። ንጉሡን አኖሪዎስም ልመናውን ተቀብሎ የሚያጠምቃቸው ቄስ ላከ። ቄሱ አጠመቃቸው፣ መስዋዕትንም ቀድሶ ክብረ ግባውና የጌታችን ኢየሱስ ክርስቶስን ሥጋውና ደሞን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ታውጎን ስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላም ተሰጠችውና ከእርሱ ቡራክ የተቀበለች፣ እርሱም ከእርሷ በረከትን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆን ወደዱ። እርሷም መምኔት ሆነች። የአምባታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሳ ኖሬ ውስጥ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገሩ። ንጉሥ አኖሬዎስም እጅግ ደስ አለው። የሮሚ አገር ሊቀ ጳጳሳትንም ይህን በሀታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሹሞ ከእንድ ሰዎች ላካቸው፣ እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎቹንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ፤ በውስጡም ያማሩ ምሰሶች አሉ። እንግሊቱ ታጎን ስጣም ክብር ይግባውና ጌታችን ኢየሱስ ክርስቶስን ብዙ በማልቀስ ለመነች። ያን ጊዜ መልያ ምሰሶችን ከጣዖት ቤት ፈልሰው አናጺዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩም ጣዖቶቻቸውን ሰብረው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ በዚያች አገር ታላቅ ደስታ ሆነ። ቅድስት ድንግል ታወን ውስጣም ተጋሏን ከፈጸመች በኋላ እግዚአብሔርን ታ አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ አይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም እብል ታወን ውስጣ ሮማዊተ በስብረታ አምላክ ዘኮነት ብረን ደኬ ፍኖተ ሶበሰበከት ውስጤታ ዘመስቀለ ክርስቶስ እምነተ ዘኮኖ በቅድመ ጸር ለሰብአዝያ ትምህርት ወመቃብራ ካበ ብርሃኖ ከሰተ። በዚችም ቀላ አባቶች ሊቃነ ጳጳሳት አስራ አራተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዶናሲዎስ አረፈ። ይህንንም ቅዱስ ንጉሥ ዳኪዎስ ሊገድለው ፈልጎት ነበር፣ ነገር ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበር ብዙዎች የቤተ ክርስቲያን መጽሐፍትን ተረጎመ። በዘመኑም በሮም ንጉሥ በካዲ ዳኪዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛማ በሰባቱ ደቂቅ ሶስት መቶ ሰባ ሁለት ዓመት ንቀላፍተው ነቁ። ይህም ጣዖታ ሊሰግድላችሁ በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወላጆች ወገኑ የሆኑ ናቸው። ዳግመኛም በዘመኑ የመነኩሳት አለቃ ገዳማትን የሠራ ግብፃዩ ታላቅ ንጦኒዎስ ለመጀመሪያ ጊዜ መንኮስን ሆነ። ይህም ቅዱስ ዲዮናሲዎስ በሊቀበጵስናው ሹመት አሥራ ሁለት ዓመት ኖረ። መንጋዎቹንም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛን እኛንም በጸሎት ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ ዲዮናስዮስ አቡነ ሊቀጳጳሳት በጽቅ እንተ ትሰማይ ካህነ ደቂቀ ኤፌሶን ኖሙ በብሬትከ ድህኑነ ወበመዋልከ መርቆሪዎስ ተኮነነ ወመንኮሰ እንጦኒዎስ ኮነ በዝችም ቀን ሊቢባ የኪሪያኖ ሴዮስጢና የቴክስ የሌጥ መታሰቢያቸው ሆነ። እግዚአብሔርን በጸሎታቸው ይመረን ለዘላለሙ አሜን። የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምን ለምንድን ግን የእግዚአብሔር ኃይል ነውና፣ መቼም ማሄዱ ምልክትን ይለምናሉ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለው ክርስቶስን እንሰብካለን። ዛቅረብ ኩማይሌታ ዘክሬ አይላተምን ለተጸምዱ ከዘልፈልላ አነበብቶ ከብዘን እዴቴ መጽሐፈ